አሰላም አለይኩም ረሕምቱላ በረካቱ ወድና ተከበራችሁ ማስማ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አልሀምዱሊላ በጣም ደህና ነኝ ዛሬ ደሞ ጀላቸው የመጣሁት ኢዳም ኩፍተ በኩዳር እዚ ጋ ኩዳር እዚ ብራ አለ ቅመማ የምትፈልጉትን ፍልፍል አስወድ ድንብላል የተፈጨ ድንብላል ከሙን፣ ጨው፣ ኮዝበረ አፍዳር አድርጌ ሽታ አደረግኩት። መጥበሻ አዘጋጀች አዘጋጅቻለሁ እንደዚህ የፈለጋችሁ ሳይዝ ማድረግ ትችላላችሁ። እንደዚህ ማድረግ ትችላላችሁ። ማድቦልቦልም እንደዚህ ትችላላችሁ። እንደዚህ

አሁን ሽንኩርት ጨምራለሁ። ቀይ ሽንኩርት ቀይ ሽንኩርት ዝልን አስጋ ኩርኩም ነው ያደረኩት ትንሽ ሎኖ እንዲያምር ያህል ቅመም ኩርኩም ያለ ነው ራሱ ማለት ነው። እዚህ ደግሞ የድንብላል የተፈጨ የድንብላል አድርግ ያለው። የፈለጋችሁትን ምስል ነው ታሙን ማድረግ ትችላላችሁ፣ ግን እኔ ዘኛው ላይ ስጋው ላይ ስላደረኩ ብዙም ማለት አላበዛም መቀመም። እዚህ ጋር ነጭ ሽንኩርትና ዝንጅብል፣ ቲማቲም አድርግ ያለው። በደንብ አድርግ ያቆላላው ቲማቲሙ መፍጨት ትችላላቸው፣ ግን ደዚህ ይወራል እንዴት ከፍ ከፍ አድርጋችሁ ስቆራርጡት ኢዳሙ ላይ እንደዚህ ይታያል። ቆንጆ ይሆናል። እኛ የምንወደው እንደዛ ስለሆነ ነው። እናንተ ደግሞ ማ ታልፈልጋችሁ ማፍጨት ትችላላችሁ። ያው ኢዳም ኩዳር ብዙ አይነት አለ። የሚስት የማያቅ ያለ ብዬ አላስብም በአሁኑ ሰዓት እና ይሄን ይመስላል በ የሚየ ነው እንደዚህ ቆንጆ አድርጋችሁ ታቁጣላላችሁ። ሽታው እራሱ በጣም ነው የሚጣፍጥ። ሽታው እራሱ እዚህ ኩዳር ቲማቲም ምንድነው ድንች በተቆረጠ ድንች፣ ካሮት፣ ባሚያ አለኝ ኩዳር መሸከል ነው የምሰራው። እንደዚህ የፈለጋችሁትን ኩዳር ተጨምር ትችላላችሁ። ውሃ ደረኩኝ

ሽእርያ ዝቢ ሽእርያ ሽእርየ እንደዚህ ታቀላሁት በኋላ ሽእርየ እንደዚህ ታቀላሁት በኋላ እዛ በደንብ አመስሉት ይቃላል። እንደዚህ ቃላ ሲል ሩዝ ሩዙን ተጨምረና በደንብ ታገለብጡታላችሁ። ሄል፣ ጨው ጨምራለ። ያው ሼሪን ሳውላላ ዘይት ስላደረኩ ዘይት አላደርግ ነው አያያዝም። ገዛ ውሃ ሞቅሃ ጨምራለሁ የሚበቃውን። ይሄ ገዛ በጣም ቆንጆ የሆነ ወጥ እንደዘቅ አፈላዋለሁ ማለት ነው። ይመስላል እንደምትወዱት ተስፋ አደርጋለሁ። ላይክ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ አለው። አሁን ደግሞ ስጋውን የድን ያልኩትን ኩፍታውን የጠበስኩትን እሱን ጨመርኩኝ። ልም ሉዝም እየበሰለ ነው። በጣም አሪፍ ነው። አሰራሩ ቆንጆ ቀለል ነው።